ግቡና ደሙን እጠቡት፣ አረቡ እንዳያየው ብሎ ቮይስ አድርጎላቸዋል። ለአንቺ ነው ቮይስ ያደረገው። ከዛ አንቺ የመለሽለት አለ አይደለም? እሺ ያንን ያሽ እኔ እኮ በምንም እኮ እንትን ያንን ያሽ እንበልሽ ጠይ እኛ ገብተ ቤ ደሙን አጠብን። እኔ ደሙ ስለማጠቡ አይደለም። ይኸውልሽ ከአንቺ ጋር እስቲ ና አሁን በቅርብ ሰዓት እኮ ከአሁን ይሄ ጉዳዩ ከተ ተይዣለሁ ካለሽ በኋላ እኮ ቀጥታ ደውሎ አውርታችኋል እኮ አይደለ? ደሙን አጅያለሽ አንቺን ነው ደሞ። ይህኔን ደሞ አንድ ሰው ሪከርድ ያድርግልኝ ደሞ እንጠቡት አለን። እኛ ደግሞ ያንን ደንደም ለምን እናርገዋል? አላጠምነ ደሙን ጠቡ ሲል አንቺ ምን ብለሽ መለሽለት? ወይኔችን እኔ ምንም አላልኩትም። እንዴት ምንም አላልኩትም? መልስ ሰጠሽው እንጂ መልስ ካለ እንግዲያስ ማለት ነው። መልስ ካለ ሁሉንም ነገር ይዛችሁ ከሆነ ሳሬ አሁን የምታያት ልጅቷ የምትገኝበት ነገር ምንድን ነው? እኛ የምንፈልገው ልጅቷን ነው። በቃ ኤም ብቻ ነው። በያት ልጅቷ ላይ በቂ መረጃ አለ። በደምብ ታውቃለህ። አሁን ይኸውልሽ፣ ልጅ ከአንቺ የምፈልገው አንድ ነገር አለ አይሻ አንደኛ አሁን ስልክ ቁጥራችሁ ስልክ ቁጥር መጀመሪያ ቅድሚያ የሚሰጠው ለአንቺ ነው፣ ያንቺ ነው። ሳውዲ አረቢያ ፖሊስ ጋር ማለት ነው። አሁን ሁሉም ሰው እየሰማሽ ነው። ወደ ሶስት ሺህ ሰው እየሰማ ነው። ከዛ በኋላ ፖሊስ ለሚጠይቅሽ ጥያቄ ይሄ ነገር ፖሊስ ጋር እንዳይደርስ እኔ መሲ የምትባለውን ማስወጥቼ ኢሞሽናል ስለምትሆን ጉዳዩ ወደ ሌላ ነገር እንዳይገባ እሷን አስወርጄ በስነስርዓት የደወልኩልሽ እኔ ነኝ። ገባሽ? ነገሩ በሰላም እንዲፈታ ማለት ነው። አንቺ ደግሞ ነገሮችን መሸፋፈን ምናምን ያዝሹ። ገባሽ? ስለዚህ አንቺ አሁን ለሳውዲ ፖሊስ ይሰጣል። አንቺ አሁን የተናገርሹ ደሞ ጠቢ ብሎ ያደረገው ላንቺ ነው። መታሰሪ ምናም ብሎ የተናገረው ላንቺ ነው። ይሄንን ኤምባሲው እንትን ብሎ ወደ ፖሊስ ጉዳዩ ይሄዳል። እኔ እዚህ ድረስ ጥሪ ያለው በተለይ ከነመሲ የምትባለው ጋር ምናምን ታውቂያለሽ፣ በጣም ሴጣልሽ ናት። ከእነሱ ጋር ያንን ሁሉ ተጣልቼ፣ አንቺ ደግሞ ማልገምን ያሹ ከጉዳዩ አንቺን ላወጣሽ ከእነሱ ጋር እየተፋለምኩኝ፣ አንቺ ደግሞ ጭራሽ ደም ላፈሰሰ አውሬ መደባበቅ ጀመርሽ። ምክንያቱም ደሙን እጠቢ ብሎ ቮይስ ያደረገው ላንቺ ነው። መዲና ላይ አንድ ችግር ተፈጥሯል። ችግሩ የተፈጠረው ከሶስት ቀን በፊት ነው። ዛሬ አራተኛ ቀኑ ነው። አብረው የሚኖሩ ሂጃዛ ቤት ያሉ ልጆች ነበሩ። እነዚህ ልጆች በአጋጣሚ ሶስቱ አንድ ላይ ተገናኝተው ነበረ እና የቤታቸው አከራይ በቻርጅ የተነሳ ተጣልተው ቀረጸች መሰለኝ። አሁን እቺ ተደበደበች ጠፋች የተባለችው ልጅ ለምን ቀረጽሽ በሚል ሰበብ ሰውየው ደበደባት። ከደበደባት በኋላ ግን ልጅቷ ሶስት ቀኗ የት እንዳለች አይታወቅም። መደብደቧን ግን ሁለቱ ልጆች ራህማና ማነች የምትባለው የሁለቱም ስልክ አለን። አይተዋል ሰምተዋል። ነገር ግን ሁለቱም አንዷን በቂ ኢንፎርሜሽን የሰጠችን አንዷ እየሰጠችን አይደለም። በምንም ተአምር ምንም ሊተባበሩን ሁሉ አልቻሉም። ትናንትና ጀምረን አደርን ዋልን። እስካሁን ድረስ ማንም ሂዶ የጠየቀም ያየም የለም። ልጅቷ የት እንዳለች አይታወቅም። እባክል ልታግዘን ትችላለ። ይቅርታል ደግሞ ስለቀማት ልጅቷ በጣም ድብደባ ደርሶባታል። ባሏ ደግሞ ጃዛ ቤት በሚሄድበት ሰአታተቅ ደም አይቷል መሬት ላይ ማለት ነው። ከዛ በኋላ ልጅቷ እጇ ላይ የነበረውን ስልቅ ቀምቷታል። የቀማት ደሙን እጠብ የተባለችም ልጅ አለ፣ ኢርታና ማለት ነው። አሁን በእነዚህ አይነት ያሉ ጉዳዮች ዝም ብሎ እንደዚህ ለማህበራዊ ሚዲያ ሳይሆኑ አብሮ ወንጀል የሰራ አካል አብሮ የሚከታተልበት ሁኔታ እንዲ አይነት ሳይሆኑ ዝምብላችሁ ሚዲያ ላይ ላይቭ ላይ እንደዚህ አይነት አስተያየት ለመስጠትም ይቸግረኛል ሁኔታዎች ካሉ አስፈላጊ የሆነው ነገር እንዲህ አይነት ወንጀሎች ሳውዲ አረቢያ ውስጥ ህጋዊ የሆነው ህጋዊ አይሆንም በሳውዲ አረቢያ ምድር ላይ እንዲህ አይነት ከባድ ወንጀሎች የተፈጸሙ ከሆነ ማንኛውንም ነገር እርምጃ የሚወስድ ወይም ደግሞ የሀገሪቱን ጸጥታ የሚያስከብሩ አካላት አሉ ለነዛ የሚያስፈልገው ትቆማ መስጠት እንጂ አሁን እዚህ ቀጥታ ስርጭት ላይ ስለፈረሱ ለበደበ አለበደበ በዚህ ወጣ በዚህ ሄደ ካል ያይ ወንጀለኛውም አብሮ ያደምጣል። ማን ምን አለ ይላል፣ ራሱን ያዘጋጃል። ስለዚህ እንዲህ አይነት ነገሮች እኔ ብዙም አልሳተፍም። ነገር ግን ችግሩ የተፈጸመበት ወይም ከሳሽ አካል በውስጥ ያናግረኝ፣ ምክር ተፈለገ ከዛ ወ እሺ፣ ጥሩ፣ እንደዛ ከሆነ በጣም አሪፍ ብዙም ውጤታማ አይሆኑም፣ ጋጋታ ብቻ ነው የሚሆነው። እና ይቅርታ አድርጉልኝ። እና ወንጀሉ ተሰራ የምትሉት አጠቃላይ ነ የማውቀው ነገር የለም። ነገር ግን ካለ ምን ይሻላል? የት ወደ የት ነው መሄድ ያለብን? ለማን ነው ማመልከት ያለብን? ማነው ነው ሊያግዘን የሚችለው? የሚል ካለ በውስጥ አናግሮች፣ የበኩሌን መረጃ ልሰጣቸው ዝግጁ ነኝ። እሺ ታጠቅ፣ እናመሰግናለን። የባልተቤቷን ቁጥር አሁን መሲ ትነግራለች። መሲ ሚዩት አድርጊና የባልተ ቤቷን ቁጥር በቃ ሀያት ሀያት የትነሽ? የባልተ ቤቷን ቁጥር ለኪ ነው። አሁን የሀገሪቱን ሕግ በጠበቀ መንገዱ ምን መወሰድ እንዳለበት፣ ምን ወደ የት ሄደው ማመልከት እንዳለባቸው ላግዛችሁ ይችላለሁ። እንግዲህ ይቅርታ አደርጉልኝ፣ አከብራችኋለሁ። ሰላም ሁኑ። እሺ ታቅለምግና ነው ዋትሳፕ ላይ ኮንታክቱን እልክልሃለሁ። አሁን ትልክልሃለች የባልተ ቤቷን ቁጥር እሱም ይደውልልሃል። የዚህ ልጅ ግን የህይወቷ ዋስትና ያለው ባሏ እጅ ላይ ነው። በቃ አለ ስሙ እንዴት አርጌ ልጻፈው? እንዴት አርጌ ላድንሽ ብለህ ጻፈው። በቃ ወንድ ልጅ ነህ፣ ከተያዝ ክራሱ ተያዝ። እንዴት አርጌ በቀፌ ላኖርሽ? በተግባር ቀፋት ልጅቷ የት እንዳለች ተባበር። ዱባይ ብትሆን ይህ ሁሉ ነገር አይፈጠርም። እኛ አለን ከስመሲ አሁን ለታጠቅም የባሏን ቁጥር ስጭው። የባሏ ቁጥር ደግሞ ለታጠቅ ይሰጥ፣ በቃ አለቀ። ካላስ ያው ይሄው መሲ ልኬልሻለሁ፣ ላኪ። ለባሏ ደግሞ ላኪ፣ ይደውልልኝ እኮ ነው ያለው። ሳሪ እኮሺ ቆ እሺ፣ የት አለ? ማን ነበረ? እሺ ማሪ የለ ቶ ለበ የታጠቅን ቁጥር ስጭው፣ ለባለቤቷ ይደውል ይደውል በቃ ካላስ ይደውል። ጋይስ በቃ ይደውል። ሳሬ እንደት ናችሁ? መሲ ሰላም ነው? ጋይስ ይዛችሁታል። እኔ ግን የሚገርመኝ አሁን ምን ሳውዲ አረቢያ ያላችሁ አበሾች ለምንድን ነው የማትረዷቸው? ከነዚህ ሰዎች ጋር ሆናችሁ እናንተም እኔ ማለት ነው። አሁን ሁሉም ችግር ከዱባይ ነው የሚመጣው። ምና እንደ ዱባይ እኔ ከነ ችግራችሁ ዱባይ ትሻላላችሁ ከነ ምንም ነገራችሁ ማለት ነው። በቃ እንዴት ትቀፋላችሁ! እዛ ሳውዲ የምትኖሩ አበሾች ፈጣሪን በጣም ነው የምትቀፉት። ቢያንስ ከነዚህ ልጆች ጋር ሆናችሁ እንኳን። አሁን እኔ ትናንትም እየተከታተልኩ ነበር፣ ሳራ አንቺ ቤት ማለት ነው፣ እየሰማው ነበረ። ግን ማንም ሰው እዚህ ግባ የሚባል ሰው እንኳን የሚተባበራችሁ የለም ከሳውዲ አረቢያ መሮን ለምንድን ነው የማትተጋግዙት? ከነዚህ ልጆች ጋር ሆናችሁ የማትረዳዱ ከሆነ ምንም መፍጠር አይቻልም እኮ። የለም በዛ በዚህ ብሎ እኮ ወደ ሀገሩ ሊመለስ ይችላል። የአገሩ ልጆች ራሳቸው፣ የሀገሩ ልጆች የሚያውቁት አናውቅም ብለው ሽምቅጥ አርገው ጭራሽ በቃ በሰፈር አርገው ሌላ ዓለም ናቸው እነሱ። ሌላ ነገር ያወራሉ። ምድረ ደደቦች ማለት ነው። ሰው እየሞተ ሰው እየተቸገረ ሰው እንደዚህ የሆነ እነሱ ሌላ አለም ናቸው እኮ በጣም ነው የሚያሳፍረው ጋይስ በጣም ማፈር አለባቸው ባልየውም ነቃ ደንገጥ ብሎ ለምንድን ነው ተፍ ተፍ የማይለው እኔ እያዛለሁ ለምን ጋር አይወረወርም በምስት ጉዳይ አይደለም እስር ቤት ልጅቷ ተደብድባም ይሁን ምንም ይሁን እዚህ ቦታ ናት መቼም ልጁ እንደዚህ ሁና ተገሎበት ዝም የሚል ቤተሰብ የለም እዛ ተጫረስ ምን አገባን እኛ ስለዚህ አይ ልጅቷ አለች ብላችሁ የምትሉ ከሆነ ልጅቱን አምጡልን አበቃ ከዛ ውጭ ቤትህን ከፍተ ደግሞ ትናንትና ስትናገር የነበረው ራስህም አንተም ትመጣለህ እሄዳለሁ አቡጋ ቤቷን ስከፍት ጥሩኝ አውርቻታለሁ እሄዳለሁ ችግር የለም ሲጀመርኛ ሰው ለመርዳት እንጂ የምንሰባሰበው ለመጥፎ ነገር አደል ለሸራ አደል ለተንኮል አደል ማንኛውም ሚዲያም ጋር ጥሩኝ እፈለጋችሁበት ጥሩኝ ቤተሰብ ጋር ይደርሳል ይሄ ነገር በቃ ልጅቷን ቀጥቅጦ እንደገደላት አፍኖ እንደገደላት ራህማ የምትባል ተባባሪ እንደሆነች እሷም የጊራና ልጅ እንደሆነች ነው የምንናገረው። ምን ችግር አለው ታዲያ? እንደዚህ ደም መቃባት የምትፈልጉ ከሆነ ዋጋ ትከፍላላችሁ። ቤተሰባችሁም ዋጋ ይከፍላል። አንተም ዋጋ ትከፍላላችሁ። ይህንን በጣም አታፍሩም እንዴ? ልጅቷ የት ደረሰች? ልጅቷ የት ደረሰች? ልጅቷ የት ደረሰች? መታችሁ ድራማ ትሰራላችሁ። ድራማ ትናንትና የዛን ፎቶ ባናወጣ ኖሮ የዚህኛውን ፎቶ አትሰጡም ነበረ። ምድረ ለአጫም። ትናንትና የዚህኛው ፎቶ ስለወጣ ነው የመጣችሁት እንጂማ ጊራና ነው አገሩ መጥቶ ሄዷል፣ እንዲህ ብሏል እያላችሁ መች ሰጣችሁን? የሌላ ሰው ፎቶ ሲሰጠን ነው ለምን ብላችሁ የመጣችሁት? ይህንኛው ደግሞ ባለትዳር የልጅ አባት ሆኖ ተገኘ። ከፈለገ ሰቅልልለሁ። እኔ ከፈጣሪ ውጪ ማንንም አልፈራም። ህዝብ ከኛ ጋር ነው። እኛ ህዝብ በጣም የምንመካው ከፈጣሪ በታች በህዝብ ነው። ህዝብ ከኛ ጋር ባይሆን እንኳ አንድ ሰው ቢቀር እንኳ ከእውነት ጎን ነው የምቆመው። ልጅቷ ጠፍታለች። ደበደባት አላችሁ፣ መታት አላችሁ። እናንተ ራሳችሁ ህይወታችሁን አዳናችሁ። ይቺ ልጅ ግን የለችም። በቃ ባልየው ባልየው ጋር ራሱ የፈጠረብኝ ነገር አለ። ባልዮውን እራሱ መጠየቅ እፈልጋለሁ። ሚስቱ እንደዛ ሁና ተደብደበች ሞተች ተብሎ ተጠርቶ ሂዶ ደም አይቶ ሰው እንዴት እንዴት ደንግጦ ነው ምናምን ስትሉኝ እኔ አልሰማም። ትናንት ሽብ እየተቀ እንቅልፍ የሚባል አልወሰደኝም። አረጋሽ ትሙት፣ ሲጀመርም አልተኛንም፣ ሲቀጥልም አሁን። ቱቱ ከሆስፒታል ልትወጣ እየጠበቀ ነው። እኔ ግን ሰው ለመርዳት ሰው መሆኑ ብቻ በቂ ነው። በዚህን ያክል ለምንድን ነው የምትጨካከሉት? ራማ የምትባል ለአጫም አንቺ ዛጋ ልጅቱ ተደብድባ ደም በደሙና ፈሷት በማታቀው ነገር ብላችኋል። ይህንን ሁሉ እያያችሁ ዝም ብላችሁ ራሳችሁ እቃችሁን አውጥታችሁ ጸጥ ብላችሁ ተቀመጣችሁ፣ በቃ ምንም ሳትናገሩ ምንም ሳትሉ